እንደዛ በላ። አሁን ታያትና ልጅ እኔ ያልኩትን ዝፈንልኛለ እኮ እኔ እንድልሽ ነው የጋበዘኝ። እሷ ደግሞ እንኳን እንደዛ ብለኝ እንደ ማልሰማውም እያለች ነው፣ እራስ በለኝ መላ ያአባ መላ መላ ያንተ ባለቅኔ አይ ልቤን ያለ ከልካይ ዘረፍክብኝ ወይንቀምመስከኛሉ መድኃኒት አንተ በጠላ አንተን አስወድዱ ሌላ የሚያስጠላ

ዝፈን ያለበት ለምንድሆነ ማን ቢጠምቀው ይሁን የባሉን ቀን

ይህን ሁሉ ዘመን ኖረን በአንድ ጣሪያ አምኝሀመሀኝ የደበኩ ነገር ሳይኖር እንደ ሩቅ ሰው በሩቅ ካየኸኛይ አንተ ምንን ካላወክ አይገርመኝም ባይረዳኝ በዚች ምድር አንድም ሰው ይሄን ሁሉ ዘመን ኑረን በአንድ ጣሪያ አመኝ ሀመኸኝ የደበኩ ነገር ሳይኖር እንደ ሩቅ ሰው በሩቁ ካየኸኛይ አንተ ምንን ካላወክ ልብ እምነት ካነሰው አይገርመኝም ባይረዳኝ በዚች ምድር አድም ሰው። እንዴት ልመን፣ በምን ዘዴ እንዴት ብዬ ልጽና፣ እንደምን ያስችለኝ እየማልኩኛው ደስኩት